ሰላም ነው። ማዘር እንዴት ነዎት? ሰላም ነው። እንደምን አሉ? ምን እያደረጉ ነው? እኔ እናት ምን እያደረጉ ነው? ሀይላንድ የለቀምኩ? ሀይላንድ እየለቀሙ? አዎ። ከዛስ ምን ያደረጉታል? ያው ሲጠራቀም እሸጠዋለሁ። ይሸጡታል? ኦኬ። ምን ያህል ነው የሚሸጡት? ቤት ፈርሶብኝ አሁን መንገድ ለመንገድ እንደዚህ ሀይላንድ የለቀምኩ ነው። እውነት? የት ነበር ቤቶት? ቤቱ አፎ ነበር። እሺ፣ አሁን ፈርሶብኝ፣ በቃ ጉሊትም ሹንኩር ቸርችሬ እኖር ነበረ። ፈረሶብኝና በቃ አሁን ሃይላንድ የለቀውን እኮ ነው በየቦታ። አይዞ የእኔ እናት። ከዛ ምን ያህል ይሸጡታል? እሱን ምን ያህል ይሸጡታል? ሃይላንዱ ያው ኪሎ አያነሳም እንጂ፣ አዎ፣ ኪሎ ቢያነሳ 25 ብር ነው የሚሸጡት። አንዱ ኪሎ? አዎ። ኦኬ አባት የሌላቸው ልጆች ያሳድጋሉ። እንደዚህ ነው ሀይላንድ ለቅሜ ምንስታት። ስንት ልጅ አሉት? አራት ልጆች። አራት ልጆች ይህን እየሰሩ ያስተዳድሯቸዋል። ሀይላንድ ለቀው። ተማሪ ናቸው እነሱ። ስራ አልደረሱ። ስንት ብር ያገኛሉ በቀን? ታዳይኒነት ሀይላንድ በአንድ ቀንማ አይጠራቅም። ወይ በወር በወር ተጠራቀሙ? እውነት አንድ መዳበሪያ ከሆነ በቃ ሁለት ኪሎ ከሆነ 50 ብር ይሆንልኛ። አዎ ካልሆነ ያው አልሀምዱሊላህ አላህ በበረከቱ ያኖረኛል። አይዞት እናት። ቤት ተከራይቼ ነው። ምን ምን ያህል ይከፍላሉ? 3000 ብር ነው የምከፍል። ሦስት ሺህ ብር በወር በወር ሦስት ሺህ ብር። እሱም ሃይላንድ ለቅሜ አይጥራቀምልኝም። እንደዚህ መንገድ ላይ ወይ አንዳንድ ሰው ወይ አንዳንድ መቶ ብር ይሰጠኛ፣ ወይ ሁለት መቶ ብር ይሰጠኛ ስቆጣ ባለ አድርጌ ያስቀምጥና እንደዚህ አንዳንድ ሃይል ሰሪዎች ባሉ አለላ ፍለቅም ያዩ እንደዚህ የተባበሩ ነው እነሱ አጥራቀማሉ። አንዳንዴ መስጊድም በሄድኩ በመስጊድ ባገኘው ነው እንጂ ለራስ አይዞቴኔ። እናት እኔ ባላደራው እባላለው። ባላደራው እባላለው። ባላደራው አዎ። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶላሉ። ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል ሰዎች

እንጀራህን ሰፊ ኹ እድሜህን ረጅም ኹ እስክህን በልት ኹ ኢማንህን ካሚል ኹ የሰገድከውም አላህ ይቀበልህ። እኔ ምንም አላረግልህም። ፈጣሪ እራሱ ያርግልህ። ፈጣሪ እድሜና ጤና ይስጥህና እንደ ተመነሻው እስከ መጨረሻው ያማረ ኑሮ ያማረ እንጀራ አላህ ይስጥህ ተመነሻው እስከ እድሜ ይህን እስከ መነሻው አባት እናት እህት ወንድ ዘመድ አዝማት በቅተ ኢትዮጵያ በሙሉ የምታሳድግ ልጅ አሁን አንድ ሰውዬው ተናደዱ። ሳምንት ረመዳን ተፈታ አይደለም ሳምንት ረመዳን ትፈታ በመስጊድ እንትን አስቀመጡልኝ። እዚህ ጋ ሙለጌ የሚባል ነገር ታቆዋለ። እሺ በሙለጌ ሀያ ብር ሀያ ብር አስር ኪሎ ዶቄት አስቀመጡልኝ። እኔ ትራንስፖርት የለኝም፣ በምን መጥቼ ወስተዋለው? እቤት ክራይ ደርሶብኛ፣ ብሩ ላኩልኝ ስላቸው፣ እተመቸሽ ቀን መተሽ ውሰጂ አለው ምግቡ ሰርተሹ ልጆቹ ቢበሉ ይሻለኛል አሉ። አሁን ተናዶብኛል። እኔ አሁን ትንመጣ ዱቄቱ የሌላ ሰው ቲሰጡት እዛ ጋር መንገድ ላይ ተገናኛል። ምንም በፍጹም እንዳታናግርኛ እናደርሽኛል አሉ። ለምን ስላቸው ተቀብዬ ያስቀመጥኩልሽ ዱቄት እስከ ዛሬ ታትወስጂ። አሁን ዛሬ መጥቶ ሌላ ሰው ወሰደብኝ አሉኝ። ይሄንን ሌላ ሰው ወሰደው። አንቺ አላህ በሰፊው ሌላ ይዘዝልሻል እ ሌላ ይዘዝልሽ አለኝ። አስር ኪሎ ዱቄት ነበረ እሳቸውም ይሰጡኝ። አሁን አንተ ይሄንን ታላስበው። እሳቸውም ድዋ ሌላ አዘዘልኝ። እድሜ ዘላለምህ ታይቸግርህም፣ እድሜ ዘላለም ታይቸግርህም። እንደዚህ የሁሉም ሰርተህ የምታበላ ልጅ አላህ ኢትዮጵያ በልጨምርሉት። ገና ልጨምርልኝ ሌላ ብር ነው ይሄ 20 ሺ ብር ይሄ 10 ሺህ ብር አንድ ላይ በድምሩ 30 ሺ ብር ነው። እኔና ይህንን ገንዘብ የሰጠሁት እኔ ከራሴ አይደለም። ቅድም እንደነገርኩት ባላደራው ባላለውና ይህንን ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች የተለያዩ ሰዎች 50 50 ብር አዋጥተው ነውና እነሱን ይመርቋቸው። እሺ።

ይመሰል አለ ሀያ ኑሮ፣ እድሜና ጤና ይስጥ። እድሜና ጤና ይስጥ። እኔ አባት የሌላቸው ልጆች ነው የምናሳድግ። ከቤት ቤት የለኝ፣ ከኑሮ ኑሮ የለኝ። ሰው ቤት እንጀራ ጋግሬ ልብስ አጥቤ ልጆቼ የምናስተምር አሁን አሁን ዛሬ እቤት ክራይ አሁን መጥቶ ደርሶብኝ ነበር። ምን እከፍላለሁ? ቤት ናስብ አንተ አላሰብኩ ነበር። አንተ ተሰጠኛ። አንተ እድሜ ዘላለም ችግር ታይነካህም። አሁን ክፉ ነገር ታይነካህም። ምታሳድግ ልጅ አላህ ያርገ አሜን። ልጅህን ታባት እናት ምታሳድግ ልጅ አላህ ያርገ አሜን። እድሜና ጤና ይስጥ። አሁን እነሱም ስጣ ብሎ የሰጠሁም አላህ ይስጣቸው። አንተም ምታደርስ አላህ ቋሚ ያርገ አሜን። ወላሊ ሰይድና መሐመድ ነብይ ሰለላሁ ዐለይሂ ወሰለም። ስራ ማለት እጄ የሚዋጋ ችግር የለም። ይናት በልሳ። እሺ ምናልባት ሌሎች ሰዎች አሁን እርስዎን ማገዝ ከፈለጉ ስልክ ቁጥር አሉት፣ ንገሩኝ እስኪ። ባንክ አካውንትም አሉት? ባንክ አካውንት ነበረኝ። መቼለት ነው ይድለት ቀን ትንሽ አንድ አምስት መቶ ብር ነበረኝ። ሌላ ወጣበት ይዤ ወጥቼ ስልኮትን ይንገሩኝና ብሩን ግን እንዳይወስዱቦት፣ ውስጥ ይክተቱ። ካልሆነ እሸኞታለሁ። ውስጥ ይክተቱ። እዚህ ላይ አለ ማን የሚለው ነው። እሺ እንግዲህ ሌሎች ሰዎች እርስዎን ማገዝ የሚፈልጉ ሰዎች ካሉ ይደውሉልታል እኔ እናት፣ ሌሎች ሰዎች እርሶ መርዳት ከፈለጉ ይደውሉልታል። አይ እርሶ ሰዎች ማገዝ ከፈለጉ፣ ሌላ ሰው እርሶ እንደዚህ መርዳት ከፈለጉ ይደውሉልታል። እግዚአብሔር ከእርሶ ጋር ይሁን። አመሰግናለሁ። ስላገኘሁት ደስ ብሎኛል። እኔ እናት፣ ብሩን እንዳይወስድቦት ይህተቱት። ካልሆነ ልሸኞት። እዛ ጋር ያሉት ልጆች እያዩ ስለሆነ ብዬ ነው። ወደዚያ ታጥፋው። በዚህ ሲያልፉ የነበሩት ልጆች አይተውታል። ሾላ ድረስ ትሸኘኛለህ። ይግቡ፣ ልሸኞት። እኔ እሺ፣ ይግቡ ውይ ይበዛል። አንድ ብቻ አንድ ብቻ እውነት ማርያምን ን ብዙም እንትን አለ አንድ ብቻ ይበቃል። ን ን ለ ቤት ገዝተህልኝ ይሄ ሀድራ ቤት ነው። እሱ የገዛላት የሚባል አላህ እኔ አሁን በአዲስ አበባ ምንም እንትን ቤት ብቻ ነው። ሁሉን እንግዲህ ፈጣሪ ያውቃል። ዱዓ አድርጉልኝ ለእኔ።

በአንተ እሱም ቤት ተገዝቶልኝ እኔ ቤት ገዝተልኝ በቤት በራሴ ቤት ይሄ ቤት እኔ ነው ብዬ በራሴ ቤት አላህ እድሜ ያስቀመጠኝ ቀን ምንቀመጥበት ቤት ምትገዛልኝ ልጅ አላህ ያድጋል። እኔ አሁን ቤት የሌለኝ ስለሆነ በጣም ነው እብሳጭ አለሁ። ሰውን እንደ ሰው አድርገው ፈጥረኸኝ እንዴት ቤት አሰጠኸኝ ብዬ በጣም ይሰማኝ፣ ወላሂ በጣም ይሰማኝ። እኔ በቃ አላ ፈጥሮኝም አላ ፈጠረኝና ቤት ለምንት ነው የማይኖረኝ? በቃ አንተ ይህኔ ቤት ምትገዛ ልጃ ላይ ያርግ አሜን። እኔ ቤት ገዝታ የምታስቀምጠኝ ልጃ ላይ ያርግ አሜን። እሺ እሺ እናት እሺ። ኢትዮጵያ ምታስታደል ልጃ በጣም ተተወለድኩ። እንደ ዛሬ ተደስቼ አላውቅም ወላይ እኔ እንዴት አደሰትከኝ። እዛ በአስር ኪሎ ድቆየት ሰጥቶኛ መለጠኝ። እሱቴ ያመልጠኛ። አንተ ይሄ ይሄና ክርሺ ብር ሰጣው ትታደስተኝ በጣም ፈጣሪ ነው ሁሉ ያረገው አላህ ነው አይደለ? ስለ ሁሉም ቤት እንደዚህ ነው። አሁንም ቤት